ሁላ አስጨራሽ የነበረ ስራ ነው። ወደ 19 መኪና አስገብተናል። እነዚህም ሁሉ ማቀናጀት ነበረብን። ሁለተኛው ኦፕሬሽን ኦልሬዲ ወደ ቦርዶዲ አካባቢ ደርሰናል። ችግር የለው መካኒክ ተጠቀሙና ሌሎችን እየሰራች ጠብቁን። ወደ 19 መኪና አስገብተናል። ወደ 1 ቢሊዮን 65 ሚሊዮን ብር ቅንጅቱ በአንድ ላይ ነው። ተመርቅ የሚባል ውጤት አስመዝግበናል። ለዓመታት በዚያ አካባቢ የሚዘዋወረው ህገወጥ ንግድ በአካባቢው ማኅበረሰብ ላይ ብቻ ሳይሆን በሀገር ደህንነትና ሰላም ላይ የሚያሳድረው ተጽዕኖ ቀላል አይደለም። ታዲያ ይህንን ኮንትሮባንድ ለመከላከል በተለያዩ ጊዜያቶች የተጠናከረ የመከላከል ሥራ ሲሠራም ቆይቷል። የሰሞኑ ጉምሩክ ኮሚሽን ከመከላከያ ሠራዊት ከፌዴራል ፖሊስና ከሌሎች የጸጥታ ተቋማት ጋር የወሰደው ግን ለየት የሚያደርገዋል። ከሶማሊያና ከሶማሌላንድ ወደ ኢትዮጵያዊቷ ሱመዳዩ የሱመዳዩ አካባቢ ከፍተኛ የሆነ የኮንትሮባንዲስቶች እንቅስቃሴ እንዳለ በሁለት መልክ፣ አንደኛ ቃ ከውጭ ከሶማሊያና ከሶማሊላንድ አካባቢ እቃዎችን ወደ ሀገር ውስጥ በማስገባት ሱመዳዩ አካባቢ እንደሚያከማቸው ከፍተኛ ክምችት እንዳለ መረጃዎች ከመጡ በኋላ እነዛ መረጃዎች ማጥናት ነበረብን። ሁለተኛ በእንቅስቃሴ ደግሞ በተሽከርካሪ መልክ ወደ ሀገር ውስጥ ቀጥታ ለማስገባት የሚደረግ እንቅስቃሴ ደግሞ አለ። ስለዚህ ሁለቱ የተለያየ ታክቲክ የሚጠይቁ ከመሆናቸው አኳያ ይህንን ተከትለን ሱመዳዩ አካባቢ በተለያዩ መጋዘኖች ውስጥ የተከማቹትን እቃዎች ኮንትሮባንድ እቃዎች በትክክል ስለመኖራቸው መጠናት ነበረበት። ይህ ቦታውና አካባቢውን የማጥናትና መረጃ የመሰብሰብ ስራ ከዓመት በላይ ፈጅቶ ሙሉ 2016 ዓ.ም እርምጃ ለመውሰድ ቢታሰብም ሳይሳካ ይቀራል። አጥንተን ብንጨርስም ኖረው ቀጥታ ደግሞ እርምጃ ለመውሰድ ወደሚለው ምዕራፍ ለማሸጋገር ሁኔታዎቹ አስቻይ አልነበሩም። ስለዚህ ተከታታይ የሆነ የኮንትሮባንዲስቶች እንቅስቃሴ አካባቢ እንደሆነ እናውቃለን፣ ቀደም ሲልም ማለት ነው። ስለዚህ 2016 አልተሳካም። የከሸፈው ኮንትሮባንድን የመቆጣጠርና እጅ ከፈንጅ የሚያስራም ውጤት እስከሚያመጣ ድረስ መከናወን ነበረበትና አሁንም በድጋሚ ተጀመረ። ጉምሩክ ኮሚሽን ከነ ጀምሮ እስከ ህግ ተገዥነት ምክትል ኮሚሽነሩ፣ የኢንቴሊጀንስ ዳይረክተር፣ የኮንትሮባንድ መከላከል ዳይረክተር፣ የፌደራል ፖሊስ ኮሚሽነር፣ የወንጀል መከላከል ምክትል ኮሚሽነሩ፣ የብሔራዊ መረጃ ምክትል ዋና ዳይረክተር አቶ ሲሳይ እና እሱ ያሰማራቸው ባለሙያዎች መከላከያ አመራሮች የምስራቅ ዕዝ አመራሮች የ53ኛ ኮር አመራሮች እስከ ሪፐብሊካን ጦር አመራር ድረስ እነዚህን ሁሉ ማቀናጀት ነበረብን። ስራው ሲጀመር አገባባችን በየተናጠል ነው። አስቀድሞ አካባቢውን የመክበብ ስራዎች የሀገር መከላከያ ሰራዊት እንዲከበው ነው የተደረገው። ምክንያቱም ሌላ ተከትሎ የሚገባ ጋጋታ ካለ ኮንትራባንዲስቱ ቀድሞ የመንቃት ሁኔታ ስላለ የመሸሽ አይዘር ደግሞ የመተናኮልም ሁኔታዎች ሊሰራ ስለሚችል ሀገር መከላከያ ሰራዊት ቀድሞ እንዲገባ ነው የተደረገው። የጉምሩክ ኮሚሽነሩ ፈጣን የሆነ መንቀሳቀስ እንዲኖር ለምክትላቸውና ለአዋሽ ቅርንጫፍ ትዕዛዝም ማስተላለፉ እንቅስቃሴውም በሶማሌ ብሔራዊ ክልላዊ መንግስት ስር ወዳለቸው ሱመዳዩ ሙሉ ቀበሌ እንዲሆን ነው። ስራውን የሚሰሩ አካላትን በሙሉ በሚገባ ማስተባበር ይፈልጋል። አንድም አይነት ግጭት ማስተናገድ የለብንም። ሄሎ፣ አቤት አቤት፣ ኮሚሽነር አሁን ፈተናው እቃዎች መያዛቸው ብቻ ሳይሆን ከዚያ በጥንቃቄ አጅቦ ማውጣት ላይ ነው እና ሁሉም ለዚህ ስራ የተሰማሩ አካላት በጥንቃቄ እቃውን አጅቦ ከዛ ስፍራ ላይ ማውጣት አለባቸው ማለት ነው እና አንድም ሳያመልጥ ባለፈው አይነት የተንጠባጠበ አይነት ሁኔታ ሳይከተል፣ እሺ፣ በሚገባ አጅቦ እንዲያወጡ አድርጎ። እሺ፣ እሺ፣ እሺ፣ ኮሚሽነር ቶሎ ቶሎ ፍጥነት፣ የህግ ተገዥነት ሰራተኞች እና አመራሮች በሙሉ ወደ አዳራሽ አስገቢልኝ፣ በፍጥነት በፍጥነት አስገቢልኝ። የአዋሽ ቅርንጫፍ ስራ አስኪያጅ አቶ ደንበላሽ ለህግ ተገዥነትና ለኢንቴሊጀንስ ባለሙያዎቻቸው አቅጣጫና መመሪያ በመስጠት ወደ ስፍራው እንዲያቀኑ አደረጉ። ለዘመናት ቁጭታችን የነበረው የኮንትሮባንድ ኦፕሬሽን የምንሰራበት ወቅት ነው። በአሁን ሰዓት ቦታውን የአገር መከላከያ ሰራዊት በደንብ ከቦታል። ኦፕሬሽን የምንሰራበት ሰዓት የመጨረሻው እውን ሆኗል። ሁሉንም ባለሙያዎቻችሁን ይዛችሁ በደቂቃ ውስጥ ወደዛ የምትሄዱ ይሆናል። አካባቢው መጀመሪያ በሚስጥር መያዝ ስለነበረበት በዛ ልክ የተሰራ በመሆኑ ምክንያት በቂ የሎጂስቲክስ ዝግጅት አልተደረገም። በደቂቃዎች ውስጥ ነው ሎጂስቲክስ አደራጅተን ሰራዊቱንና የኛን ባለሙያዎች ወደዛ ከከተትን በኋላ ሎጂስቲክሱን ማደራጀት የጀመርነው። እያንዳንዱ መኪና ነዳጅ ይፈልግ ነበር፣ ጥገና ይፈልግ ነበር ጎማ መቀየር ይፈልግ ነበር። ዲሊያንስ ማስተናገድ የለብንም ወይም ቆይታን ማስተናገድ የለብንም ግጭትም ማስተናገድ የለብንም በጣም ፍጥነት ያለው ደግሞ በጣም የተቀናጀ መሆን አለበት በሚል በዚህ ፕሪንሲፕል እንድንመራ ነው የተደረገው። ሶ ቀን ከሌሊት ደግሞ ስራው መሰራት አለበት። እያንዳንዷ በዚህ ሂደት ውስጥ የምንፈጥረው ቆይታ ወይም ማዘግየት ሊያስከትል የሚችለው አደጋ በጣም ሰፊ ስለሚሆን ነው። በአሁን ሰዓት በአብዛኛው ጭነው የቆሙ ተሽከርካሪዎችን በቁጥጥር ስር በመዋል እና ቁልፍ ያላቸውን በቁልፍ በማስነሳት ቁልፍ የሌላቸውን ደግሞ መካኒክ በመጠቀም በማስነሳት ኦልሬዲ ዝግጁ ተደርገዋል። በአሁኑ ሰዓት ወደ 19 የሚሆኑ ተሽከርካሪዎች ወደ መከላከያ ካምፕ ለማጓጓዝ የመጀመሪያ ዙር ተጭነው የተገኙ ተሽከርካሪዎችን ወደ መከላከያ ለማጓጓዝ ሬዲ አድርገናል። የሀገር መከላከያ ሰራዊት የምስራቅ እዝ 503ኛ ኮር ግዳጅ የተሰጣት ክፍል ስትሆን ለዚህም ለስራዊቱ አባላት አስፈላጊው የግዳጅ መመሪያ ተሰጠም። በአጠቃላይ በሙሉና በመኢሶ ወረዳ መካከል ላይ ወሰን ተብላ በምትጠራ ወንዝ አካባቢ ነው ያለኑ። አሁን ካለንበት የሙሉ ወረዳ ሱመዳዩ የምትባል ቀበሌ ወደ አንድ ነጥብ ሁለት ወይም አንድ ኪሎ ሜትር አካባቢ የሚሆን ርቀት አላት። ስትራቴጂ ቦታ በመምረጥ መቆጣጠር ነው ተራሯን ዙሪያውን ከቦ ከተማዋን መንደሯን መሃል ማድረግ ነው ዋናው የምንሄድበት ሄድበት አላማ። በተሰጠን መረጃ መሰረት የኮንትሮባንድ እቃ ጭኖ እስከ አስራ አምስት የሚሆን መኪና አለ የሚል መረጃ ደርሶናል። ታዛናለ ቦታ ተመልካቾቻችን፣ እንግዲህ እንደ ተመለከታችሁት ኮንትሮባንዱን የጫኑ ተሽከርካሪዎች በዚኛው አቅጣጫ ነው ያሉትና ስለዚህ የመከላከያ ሠራዊት አባላትም የመጨረሻውን የማጥቃት እርምጃ ሊወስዱ በዝግጅት ላይም ይገኛሉ። የሱመዳዩ ቀበሌ ከመዲናችን አዲስ አበባ በድሬዳዋ ወደ ጅቡቲ በሚያስኬደው አቅጣጫ ላይ ከምዕራብ ሐረርጌዋ ሜሶ ከተማ 8.3 ኪሎ ሜትር ርቀት ላይ ትገኛለች። መገኛዋም በሱማሌ ብሔራዊ ክልላዊ መንግሥት ነው። ኮንትሮባንድ አዘዋዋሪዎች ከአስፋልት ውጭ ያለውን ጥርጊያና አስቸጋሪ መንገድም ይጠቀማሉ። አጠቃላይ የተጠቆምነውን ቦታ አለ የተባለውን ነገርና እንደውም ተጨማሪ አድርገን ያው አግኝተናል። ስለዚህ መኪናውን ሌሎች አጅበው እየሄዱ ነው። እኛ ደግሞ በእግራችን ቀስ ብለን የሆነ ነገር ትንኮሳ ምናምን እንዳይገጥመን እስከ ካምባችን ገባድን ካምብ ገብቷል። የሚቀጥለው ዙር ነው ስራ የሚያስፈልገን። የሚቀጥለው ዙር ደግሞ ካምፕ ባለሙያ መጥቶ ወደዚህ ይገባል እስከሚባል ጠብቀን የሚገባበት ቦታ ላይ አጅቦ ማድረስ ነው። አሁን ኦፕሬሽኑ በተሳካ ሁኔታም ከቀበሌዋ ኮንትሮባንዱን በማንቀሳቀስ ወደ ሚኤሶ መከላከያ ካምፕ ማድረስም ተችሏል። ሚኤሶ ከደረሱ በኋላ ደግሞ ከዛ ወደ አዋሽ የማጓጓዝ ስራ አለ። ለዋሽ ለማጓጓዝ አሁንም የጸጥታው ጉዳይ እጅግ በጣም አስቸጋሪ ነበር የሚሆነው። ምክንያቱም ከአዋሽ ማነ ከሜሶ እስከ አዋሽ ድረስ ሶስት ክልላዊ መንግስታት አሉ። የጸጥታ መዋቅሩ በተጠናና በተደራጀ መልኩ ባለበት ይቀጥል ዘንድ ቀጣዩ ስራ 34 ቱም ኮንትሮባንድ የጫኑ ተሽከርካሪዎች ወደ አዋሽ መቆጣጠሪያ ጣቢያ የመውሰድ ተግባር ነው። ይህ ተግባር በሁለት ምዕራፍ የተከፋፈለ ሲሆን የመጀመሪያው 19 ተሽከርካሪዎችን ሌሊት ጉዟቸውን ወደ አዋሽ እንዲሆን ማድረግ። ችግር የለው። መካኒክ ተጠቀሙና ሌሎችን እየሰራችሁ ጠብቁን። እኛ ጥሩ እየሄድን ነው። 19 መኪና ይዘን ጥሩ እየሄድን ነው። አሁን ጥሩ ናቸዋ። እለፍ፣ እለፍ፣ እለፍ። መነሻውን ሜሱ ያደርገው 19 ተሽከርካሪዎችን የማጓጓዝ ተግባር ምናልባትም ኮንትሮባንድ አዘዋዋሪዎቹ ተመልሰው በመምጣት ድንገተኛ ጥቃት ሊሰነዝሩ ይችላሉ የሚል ስጋት ተደቀነም አሁን ከ80 ኪሎ ሜትር በላይ በማጓጓዝ አዋሽ ጉምሩክ ጣቢያ ማድረስም ተችሏል። የመጀመሪያው ዙር መኪና ኦልሞስት ወደ 20 የሚጠጋ መኪና እየመጣ ስለሆነ ኬላ ውስጥ እንዳይገባ በውጭ በኩል አገልግሎት ይሰጥ። ኬላውን ተዘጋለ። ከፊት ከኋላ መኪኖቹ አዎ፣ አዎ መኪና ወደ ግቢ እስኪገባ ድረስ ኬላ ላይ ምንም መኪና ሳትለቅ ታቆይልኛለሁ። መንግስት የሰጠን ነገር ለማድረስ በቁርጠኝነት ከላይ እስከታች ሁሉም ሰው ከኛ በላይ ያለ አመራርም ከኛ ያለንበትም ከኛ በታች አለውም። በቁርጠኝነት ነው የሰራውና ሁሉም የፀጥታ አካል በጋራ የሰራና ማስተዳደር የሚያገዘን ስለሆነ ለሁሉም ኩራት ነው የሚገባው። እኛ ብቻ አይደለንም፣ እንዲ ሀገር ነው ይህን ነገር የሰራ ነው በኢንፎርሜሽን ነው የሰማ ነው። ያው ብሔራዊ ደህንነት ሁሉም ስላሉ ያው ቅንጅቱ በአንድ ላይ ነው የተሰራው። አሁን ደግሞ እዚህ ያው የሁላ ችግር አልፎ ውጤቱን ወደ ቅርንጫፉ ሲገባ ደግሞ ያለው ደስታ ደግሞ ደስታ እያየው ነው ሁሉም። ምን ያህል ስሜት እንዳለው ስራ አስኪያጁ እንኳን ሲያለቅስ እያየ ነው ነው ስለዚህ እኔም ከዛ በላይ ነው ስሜቴ እንግዲህ የተሰራው ስራ ቅኝቱ በጣም አሪፍ ነው። ለሀገሪቷም ብሎም ደግሞ ለተቋሙ እጅግ በጣም የሚያኮራ ታሪክም ነው ማለት ይቻላል። ሁለት አመት ያለቀስንበት፣ ሁለት አመት መከራችን ያየንበትን ስራ ነው በአንድ ቀን ስራ እዚህ ማስመዝገብ የቻልነው። ክብር ለመከላከያ፣ ክብር ለፌዴራል ፖሊስ፣ ክብር ለባለድርሻ አካላት በሙሉ። እንቀጥላለን። ይህንን ነው ማለት የምችለው። የተረጋጋ ስሜት ውስጥ ስላለሆንኩኝ ብዙ ከዚህ በላይ መናገራቸው የኢኮኖሚያችን ጠላቶቹ የሀገር ጠንቅ ነቀር ሳይሆን እነዚህ ኮንትሮባንዲስቶችን አከርካሪ የሰበረ ስራ ነው የሰራችሁ። ይህ በጣም ኮርቻል ነው። ሁለታ እኔ አይደለሁ የሚከፍለ፣ መንግስትም አይደለም የሚከፍለው፣ ሀገር ትክፈላል ንዘምደው ከሁሉ በላይ ግን ህሊናችሁ እንደሚኮራ እተማመናለሁ። ወደ 19 መኪና አስገብተናል። አሁን ሁለተኛውን ዙር ደግሞ በዚሁ በተጠና መልክ በስነ ስርዓት ወደሚፈለገው ወደ ህግ ቦታ ለማምጣት እሱ ነው አሁን የተዘጋጀ ነው። ሂደን እሱንም በአግባቡ ወደ ጉምሩክ የሚገባበትን ሂደት ወይም ደግሞ ወደ መንግስት የሚገባበትን ሂደት እንፈጥራለን። በሰላም አዋሽ ጉምሩክ ያስገባ ነው 19 መኪና ነው። አሁን 15 መኪና አካባቢ ቀረናል። 14 ነው የሚቀረን አንዱ ለሁለት ስለሆነ ነው። ስለዚህ እሱን 15 መኪና በሚቀጥለው ዙር እናስገባለን የሚል ሀሳብ አለን። ሁለተኛው ዙር ደግሞ አሁን እንደምታየው ደግሞ ቀጥታ ቁርስ ሳይበላ ተመልሰን አስራ አራት መኪና የቀሩ መኪኖች አሉ። እነሱም ደግሞ በዚህ መልኩ በዚህ መልኩ ምንም አይነት ችግር ሳያጋጥመን ለማምጣት ነው እቅዳችን። ያው አሁንም እየሄድን ነው፣ እንግዲህ እናያለን። ደሞ ሁለተኛው ዙር ጉዞ አሁንም 8 ኪሎ ሜትሮች ከአዋሽ ወደ ምዕራብ አድርጌ ሜሶም ይህ ሁለተኛው ምዕራፍ፣ አሁንም ምንም አይነት ችግር ሳይፈጠር ኮንትሮባንድ የጫኑ ተሽከርካሪዎችን እንደቀደመ ሁሉ ወደ አዋሽ ጉምሩክ ቅርንጫፍ የማምጣት ከባድ ተሌኮም ተመልካቾቻችን የመጀመሪያው ዙር አስራ ዘጠኝ ተሽከርካሪዎች እንግዲህ በመጀመሪያው ዙር ወደ አዋሽ መቆጣጠሪያ ኬላ ማድረስ ተችሏል። እንግዲህ እንደተመለከታችሁት ከሌሊት ጀምሮ ነው ይህ የማጓጓዝ ስራ የተጠናቀቀው። ሁለተኛውና ቀሪው ደግሞ ወደ አስራ አራት በላይ የሚጠጉ ተሽከርካሪዎችን ደግሞ የማምጣቱ ሂደት ሁለተኛው ኦፕሬሽን ቀጥሏል ማለት ነው። ስለዚህ እኛም የዛ አንድ አካል ስለሆንን እየተከታተለን ለእናንተ ለተመልካቾች የምናደርስ ይሆናል። ደ መፍትሄ የወሰድኩት እንደዛ ከምናደረግ ወይም ደግሞ በዚህ ስጋት ብቻ እቃውን ጥለን ከምንወጣ አንደኛ የመከላከያ ኃይል እና ለዚህ የተመደቡ የፖሊስ አመራሮችና የደህንነት አካላት በጋራ ያንን አካባቢ ከቦ ማድረግ አለባቸው። ግጭቶች እንዳይቀሰቀሱ የሚመለከተውን የመስታደር አካላትንም ማሳተፍ ያስፈልጋል። የኛ ሴንተር የእኛ ፎከስ የተከማቸው የኮንትሮባንድ እቃ እንጂ ከማንም ግለሰቦች ጋር የተገናኘ ጉዳይ የለንም። ሶ ይህንን አልፎ የሚመጣ አካል ግን በህግ ላይ በማመፅ የሚመጣ ነው ሊሆን የሚችለው። ሶ ከግጭት በፊት የመከላከል ስራ መስራት ብቻ ነው። በዚህ በኩል ግን የምናደርገው እቃው ተጭኖ የሚወጣበትን ጊዜ ግን በጣም ያጠረ፣ በጣም ፈጣን ማድረግን ያስፈልጋል በሚል ነው። ተሽከርካሪዎቹ በፍጥነት ተንቀሳቅሰው እዛ እንድገቡ ያደረግ ነው። አሁን ሚኤሶ ነው የምንገኘው። ሚኤሶ ማለት ያው ከአዋሽ 80 ኪሎ ሜትር አካባቢ ናት። ምናልባት መጀመሪያ ኦፕሬሽን የተሰራበት ከዚህ የተወሰነ አንድ አስር ኪሎ ሜትር ሊርቅ ይችላል። አሁን ግን መከላከያ ላይ የተከማቹ አጠቃላይ ሁለተኛ ዙር ወደ 15 14-15 መኪና ለመውሰድ ዝግጅት አድርገናል። ያው አሁን ደግሞ በሰላም ለመንትን ለማድረግ ጸጥታውም እንደምታዩት ሁሉም ተዘጋጅቶ ነው ያለው። ሁለተኛ ዙር ደግሞ አሁን ለመውሰድ እንግዲህ ዝግጅት ላይ ነን። ያለ ነው ወደ ሚኤሶ አካባቢ ደርሰናል። ሚኤሶ ደግሞ እንደሚታወቀው በርካታ የኮንትሮባንድ እንቅስቃሴዎች ከሚካሄድባቸው የሀገራችን ቦታዎች መካከል አንዷ ነች። ይሄ እንግዲህ ወደ 34 ያህል ተሽከርካሪ በቁጥር ስር ከዋለባቸው የኮንትሮባንድ ቁሶች የሚገኙበት ሁለተኛው ዙር አሁን የሚገኝበት በሚኤሶ ይገኛል። ይሄኛው የሁለተኛው ዙር እንግዲህ ከዚህ እነሳና ተመልሶ እንግዲህ በመከላከያ ሰራዊት አባላት፣ በጉምሩክ ሠራተኞች እንደ ደግሞ በፌዴራል ፖሊስ አባላት ይታጀብና ቀጥታ ወደ መጀመሪያው ዙር ወደ ሄደበት ወደ አዋሽ መቆጣጠሪያ ኬላ የሚያቀና ነው የሚሆነው። እሱንም እንግዲህ ለእናንተ ለተመልካቾች የምናደርስ ይሆናል። አብራችሁ ነው አምስት አድርጎ አምስት ማን አንድ ፓትሮል ግባማል ግባ፣ ግባማል ግባ፣ ዘማል ተራራማውን የሶስት ክልሎች መልካ ምድር የሶማሌን የኦሮሚያንና የአፋርን መልካምድር በጥንቃቄ ማለፍና ምንም አይነት ችግር ሳይፈጠር ከቦታው ማድረስ ተልእኮ የተሰጣቸው የጉምሩክ ባለሙያዎችና የጸጥታ አካላት ሁለተኛው ዙር ቦርደዴ ማድረስም ችለዋል። እንግዲህ አሁን ወደ ቦርደዴ አካባቢ እየተጠጋን ነው። በመጀመሪያ ዙር የነበሩትን ወደ 19 መኪኖች አስገብተናል። ይሄ በሁለተኛ ዙር እየመጡ ያሉ ናቸው። በዋናነት እነዚህ እየመጡ ያሉት በቦታው ላይ ጭነው ሊንቀሳቀሱ የነበሩ በቦታው እንደ ጫኑ የተያዙ ተሽከርካሪዎች ናቸው። ወደ 15 ተሽከርካሪዎች ናቸው። ሁለተኛ ዙር ነው የምናስገባቸው ማለት ነው። የመጀመሪያው ዙር ከመጋዘን ያወጣ ነው ነው በአብዛኛው ከመጋዘን ውስጥ የወጣ ነው። ወደ 15 የሚሆነው አምስት ተሽከርካሪ ነው ጭነው ከተያዙት በመጀመሪያ ዙር የገባው ይሄ። 15 የሚሆነው ተሽከርካሪ ደግሞ በመጀመሪያው ተርም በኦፕሬሽኑ የመጀመሪያ ጊዜ እንደ ጫኑ የተያዙ ነገር ግን አሁን ደግሞ በሁለተኛ ዙር ወደ አዋሽ ጉምሩክ ቅርንጫፍ ስረት ቤት እየሄዱ ያሉ ናቸው ማለት ነው። እዚሁን የኦፕሬሽኑ ስመራ ሰው ይሞትብኛል፣ ደም ይፈሳል የሚል ከፍተኛ ስጋት ነበረ። ከላኳቸው ሰራተኞች ወይም እኔ ሰራተኞች ወትሮም ኮንትሮባንድን ሲከላከሉ እስክሪብቶ ይዘው ነው የጦር መሳሪያ እንኳን የላቸውም አንዳቸው እና ተኩስ ተከፍተው ሰው ይሞትብኝ። በዛኛውም ወገን ያሳስባል ዜጋ ነው። በተሳሳተ ዓላማ ላይ የተሰለፈ ይሆን እንጂ የዛኛው ፓርት ዜጋ ነው ይሄ ደግሞ ከሁሉ በላይ ደግሞ ያሳስበኛል። አሁን ከቦርደዴ ወደ አዋሽ የሚወስደው መንገድ ላይ ነው። አሁን የአዋሽ ድልድይ አካባቢ ነው የምንገኘው። እንግዲህ እየተመለከታችሁት እንደምትገኙት በርካታ ቁጥር ያላቸው ተሽከርካሪዎች ይኸው በአጀባ ወደ መቆጣጠሪያ ኬላው ወይም ደግሞ ወደ አዋሽ እያቀኑ ነው የሚገኙት። ሀይል ሀይሉ ይሰማል። የደረሳችሁ ኦልሬዲ ወደ ቦርደዴ አካባቢ ደርሰናል። ምንም አይነት ችግር የለም። ምንም አይነት የጸጥታ ችግር የለም። ብራቮ የኔ ልጆች! እልህ አስጨራሽ የነበረ ስራ ነው። በጣም የተቀናጀ በጣም ብዙ ተቋማት የፌዴራል ፖሊስ፣ የመከላከያ፣ የጉምሩክ፣ የብሔራዊ ደህንነት አንድ ላይ በቅንጅት የተሰራ ስራ ነው እና ከጸጥታም ጋር ተያይዞ የክልል የኦሮሚያ ክልል፣ የሶማሌ ክልል፣ የአፋር ክልል በቅንጅት አንድ ላይ ጸጥታውን በተመለከተ ይሄ በርካታ መኪና የተያዘ ኮንትሮባንድ እቃ። በሰላም ወደ የተባለለት ወደ ቅርንጫፍ ስበት ቤቱ እንዲገባ በቅንጅት እየተሰራ ያለ ስራ ነው እና የመጀመሪያውን ዙር ያለአንዳች የጸጥታ ችግር ነው ወደ ግቢ ውስጥ ያስገባ ነው። አሁን ቦርደዴ ደርሰናል። ወደ 30 ኪሎ ሜትር ነው የሚቀረን። ይህም በተመሳሳይ ያለምንም ጸጥታ ችግር ነው እዚህ የደረስነው። በቀጣይ ምንም አይነት የጸጥታ ችግር ያጋጥመናል ብለን አናስብም። በከስተም ታሪክ እኔ 22 ዓመት እዚህ መስሪያ ቤት ውስጥ አገልግዬ ያለሁ ይህን ያህል ሚዛን የደፋ ይህን ያህል አርኪ መስዋዕትነቱ የቀነሰ መስዋዕትነቱ ዜሮ ማለት ይቻላል፣ ሙሉ ለሙሉ ዜሮ የሆነ መስዋዕትነት ከፍለን እንግዲህ የላብ ዋጋ እንጂ የደም ዋጋ የከፈልንበት የለም። ከዛኛውን ፓርት ከኛም ፓርት ማለት ነው፣ ይህን ድል፣ ይህን ውጤት ማስመዝገብ ችለናል። ይህ ለሀገር ትልቅ ነገር ነው። የተሳካ የኮንትሮባንድ ግዳጅን ለመፈጸም በቅድሚያ አስተማማኝ የሆነ የቅድመ ኦፕሬሽን ስጋት ትንተና መፍትሄን ማስቀመጥ በእጅጉም ያስፈልጋል። በዚህም አሁን ላይ 80ዎቹ ኪሎ ሜትሮች ያለምንም ችግር ተጠናቀዋል። አዋሽ ጉምሩክ ቅርንጫፍ ሁለተኛ ዙር በዚህ መልክ አንበሶች አንበሶች አድርሰናል። እንግዲህ እግዚአብሔር የተመሰገነ ይሁን። አንድም ሰው ላይ አንድም ሠራዊት ላይ የደረሰ ጉዳት የለም። ቅንጣትም በሆን ጥይት የተተኮሰ ነገር የለም። ብራቮ የኔ ልጆች ውጤቱም በጣም ጥሩ ነው፣ በርቶ በጣም ምርጥ ስራ ነው የተሰራው። ይሄ ለኮንትሮባንዲስቶቹም ትልቅ መልእክት ነው፣ ስራውን በቅንጅት ለሰራን አካላትም በጣም ትልቅ መልእክት ነው፣ እና ለእናንተም ደግሞ ትልቅ መልእክት ነው፣ ትልቅ ድል ነው። በጣም ነው የማመሰግናችሁ በርቶ እንዳያችሁት ከመጀመሪያ ጀምሮ 19 መኪና በአንደኛ ዙር አምጥተናል። መጀመሪያ እንደነገርናችሁ ሁለተኛ ዙር ደግሞ ሄደን የቀሩ 15 ተሽከርካሪዎችን እናመጣለን ባልነው መሰረት ምንም አይነት እንከን ምንም አይነት የጸጥታ ችግር ሳይፈጠር ጸጥታም ጥሩ ስራ በመስራት 15 መኪናው የቀሩ አጠቃላይ 34 ተሽከርካሪዎች አዋሽ ቅርንጫፍ ለማስገባት ተችሏል። ንብረቱ ያለው ንብረት የሀገር ንብረት ነው። አገር ጎጂ ነው ይሄ ነገር ደግሞ፣ ወዲያላ አስፈላጊ ሁኔታ ከገባ ለኛም ሞራል ወኔም አይኖረንም፣ ለሀገርም ውድቀት ነው። ስለዚህ እን ባቀን ነው መሰረት ማስገባ ስላለብን እያንዳንዱ በቀን እዚህ ሰርተን ለዚህ ቦታ ደርሰናል። ይሄ በመሆኑ ደግሞ በጣም ደስተኞች ነን። ባለፉት ስድስት ወራት በገቢና በውጭ ኮንትሮባንድ በህግ ተገዢነት ዘርፍ ከ108 ቢሊየን ብር በላይ የሚገመቱ የተለያዩ ቁሶችን በቁጥጥር ስር መዋል ተችሏል። የዚህ የሱመዳዩ ኦፕሬሽን ደግሞ ከ1 ቢሊየን ብር በላይ ነው። በገንዘብ ብቻ የለካን እንደሆነ ይህ እቃ ወደ 1 ቢሊየን 65 ሚሊየን ብር ነው የተገመተ። ስለዚህ አገር ላይ ይህን ያክል መጠን ያለውን ዳሜጅ ነው ሊያስከትሉ ይችሉ የነበረው ማለት ነው እና ይህንን አደጋ ለመቆጣጠር ተችሏል። በሌላ ቋንቋ ይሄ ነገር ወደ ገንዘብ ሲቀየር ደግሞ ሁሉም እንኳን ይሸጣሉ እንኳን ባንል ለምሳሌ የማይሸጡ እና በተለያየ መልክ በማቃጠል በመሰባበር የሚወገዱ ሊኖሩ ይችላሉ። እቃ ውስጥ ግን ከፍተኛ መጠን ያለው በጨረታ ተሸጦ ወደ መንግሥት ገቢ ነው የሚደረገው እና በኢኮኖሚም ደረጃ ያየን እንደሆነ በኮንትሮባንዲስቶቹ ላይ የደረሰው ኪሳራ ትልቅ ነው። ህብረተሰቡን የሚጎዳ መድኃኒት አለ፣ ደረጃውን ያልጠበቀ ልባሽ ጨርቅ አለ፣ ሺሻ አለ፣ ወጣቶቻችንን ስራ አልባ የሚያደርግ ሱሰኛ የሚያደርግ የህፃናት ወተቶች አሉ፣ ፈዋሽነታቸው ያልተረጋገጠ የጦር መሳሪያም ጭምር የሚገኝበት አይነት ሁኔታ ነው። እነዚህ በሙሉ ወደ ሀገር ሲገቡ ኢኮኖሚካሊ ሀገሪቷን ምን ያህል እንደሚፈታተኑ ነው። ማህበራዊ ህይወታችን ላይ የሚያሳድሩ ተጽዕኖ እጅግ በጣም ከባድ ስለነበረ እኔ በእውነት በህይወቴ ካሁን በፊትም እንደዚህ ትልልቅ ኦፕሬሽኖች ላይ መሳተፍ እድል አግኝቻለሁ። ይሄኛው ግን በከስተም ታሪክ የሚሆን በሀገሪቱ ታሪክ የተለየ ነው። የተናጠል ተግባር ያልታየበት ለሀገር ደህንነትና ለህዝቦች ሰላም እንዲሁም ዜጎች ከመንግስት ጋር በመሆን ህገወጡን ተግባር ያከሽፉበት ልዩ ኦፕሬሽን ነው። የሱመዳዩ ጸረ ኮንትሮባንድ ትግል እኔ በጣም የተዋጣለት ነው የሚለው ኮንትሮባንዲስቶችን ከመያዛችን በላይ እንደዚህ አይነት የሚመለከታቸው የመንግስት ተቋማት የጸጥታ ተቋማት ተናበው ከፌዴራል እስከ ክልል ድረስ አመራሮች ተናበው ሌላ አደጋ ሳይደርስ አንድም የተጠናው የኮንትርባንድ እቃ ሳያመልጥ በተሽከርካሪም ተጭኖ የሚገቡም ሆነው በክምችት የነበረው አንዳቸውም ሳያመልጡ ሁላችን በተናበበ መልክ ኮንትርባንድ እቃ በቁጥጥር ስር እንዲውል በማድረግ ሁሉም በዚህ ደረጃ የተጫወተው ሚና በጣም ትልቅና ውጤታማ ነበር ብዬ ነው መወስደው። አጋቢ አመርቂ የሚባል ውጤት አስመዝግበናል። ውጤቱ በጣም ደስ የሚል አጥጋሚ ነው። እንዳያችሁት ሂደቱም ደስ ይላል። በሂደቱ በርካታ የጸጥታ አካላት ተሳትፎ አድርገው እገዛ አድርገው የተሻለ ውጤት እንድናስመዘግብ አድርገዋል። ምስጋና የአውል ሀገር መከላከያ ሰራዊት፣ ለፌዴራል ፖሊስ እና ለክልል የጸጥታ አካላት። በጣም የተሻለ ስራዎች ሰርተናል ማለት ነው። ይሄ የተሰራው ስራ መንግስት ማድረግ እንደሚችል ኮሚሽኑ ማድረግ እንደሚችል ኮሚትመንት ያለው መሆኑ አመራሩ ቁርጠኛ መሆኑ ሰራተኛው ቁርጠኛ መሆኑ ሌሎች ብራንቾች ከዚህ ተምረው ማድረግ እንደሚችል ከሁሉም በላይ ደግሞ ኮንትሮባንዲስቱን ያስደነገጠ ማድረግ እንደምንችል ቀን ሊያድር ሊውል ሊመሽ ሊነጋ ይችላል እንጂ የመጨረሻ ግቡ ኮንትሮባንዲስት በፈለገው አይነት መልኩ የሚነሸነሽበት ወይም የሚጨፍርበት አይነት ሁኔታ እንደማይኖር ማስገንዘብ የተቻለበት ነው። ሀገር ሰላም መሆንን በእጅጉ ትሻለች። ዜጎቿ በሰላም ከቀያቸው ወጥተው በሰላም ወደ ቤታቸው ሲመለሱ ማየት ደግሞ የሰርክ ምኞቷና ተግባሯ ነው። ታዲያ አንዳንድ ሊባል በማይችል መልኩ ልጆቿ እንዳይጠበቁ ሁሌ በስጋት እንዲኖሩ የሚጥሩና ሌት ተቀን ጉድጓድ የሚመስሉ አይጥፉምና ይህ መሰል እኩይ ተግባራቸውን ከመኮነን ባለፈ ከድርጊቶቻቸው እንዲቆጠቡ የማድረጉ ኃላፊነት የጋራ መሆኑን መዘንጋት አይኖርበትም። ይህን አደጋ እኔ በጀመርነው መንገድ ሁላችን በሁሉም ደረጃ ያለን አመራሮች እና ባለሙያዎች እና አጠቃላይ ኢትዮጵያውያን ሁሉ ይህን ወንጀል ተባብረን በሰራን ቁጥር በዛ ልክ ውጤት ባመጣን ቁጥር ወንጀለኞች ጥግ የያዙ እየመዋሸሹ ኮንትሮባንድም ኮንትሮባንዲስቶችም እየመዋሸሹ ህገ ወጥነት እየመዋሸሸ ህጋዊነት ደግሞ እየሰፈነ አጠቃላይ ማህበራዊ መረጋጋት እና የኢኮኖሚያችን እድገት ደግሞ ዋስትና ያገኘ የሚሄድበትን እድል ስለሚፈጥር ሁላችን ተመሳሳይ ስራ በሁሉም አቅጣጫ ተባብረን ብንሰራ ለሀገራችን የተሻለ ውጤት ማምጣት እንችላለን። የኮንትሮባንድና ህገወጥ ንግድን በከፍተኛ ደረጃ ለመቆጣጠር የሚያስችል አቅም መገንባት እንችላለን ብዬ ነው የማስበው።